በክልላችን ከኢንቨስትመንት ጋር ተያይዘው ባሉት ጉዳይ እስካሁን ለኛ ያው በክልሉ አዋጅ የተሰጠን በአንዱ የግብርና ኢንቨስትመንት ነው፣ ሁለተኛው በአገልግሎት ዘርፍ ነው፣ ሶስተኛው በኢንዱስትሪ ነው። በነዚህ ዘርፎች እስካሁን ባለው በእኛ ክልል አንድ ሺህ ሰባት መቶ ሰባት የሚሆኑ የፕሮጀክቶች አሉ። እነዚህ ፕሮጀክቶች ነባር ፕሮጀክቶችም አሉ፣ አዲስ ፕሮጀክቶችም አሉ። ከነዚህ ውስጥ ወደ ከ350 አካባቢ በላይ የሚሆነው አዲስ ደቡብ ኢትዮጵያ ክልል ከተደራጀ በኋላ የመጣ ፕሮጀክት ነው። ከኢንቨስትመንት ስራ አንጻር የኛ ክልል በጣም ትልቅ ትኩረት ተሰጥቶ የሚሰራበት ነው። ለባለሀብቱ ምቹ ሁኔታን ከመፍጠር አንጻር ወደ ዘጠና ሺህ አካባቢ የተንደረደረ የተለየ የኢንቨስትመንት ቦታ መኖሩ አንዱ ክልላዊ ትኩረቱን የሚያይ ነው። እንደዚያ ያክል ቦታዎች መኖራቸው ነገር ግን አጠቃላይ የተሰጠው ፕሮጀክት ያ ሆኖ ሳለ ግን ሁሉም በዛ ደረጃ አክቲቭ ሆኖ ይንቀሳቀሳል የሚል ግምገማ የለንም። ተከታትለን እንደዚሁም ድጋፍ እያደረግን ችግሮችን እየለን የየልኝ የመጠንበት ሂደት አለ። ከዚህ አንጻር አሁን ላይ በዚህ አመት ገምግመ 96 የሚሆን ፕሮጀክቶች ላይ እርምጃ ወስደናል። ከነዚህ ውስጥ 60 60 እና ከዛ በላይ የሚሆኑ በማስጠንቀቂያ ነው። ወደ ሰላሳ 34 የሚሆኑ ፍቃዳቸውን ተርሚኔት አድርገናል። ወደ 116 የሚሆኑ ኢንቨስትመንቶችን ዞረን በአካል ልናይ ይችለናል። ኢንቨስትመንቶቹ የተለያየ አይነት ባህሪ አላቸው ለምሳሌ አንዳንዶቹ በፍጥነት በተሰጣቸው ጊዜ ገደብ በገቡት ውል መሰረት በአግባቡ እየሰሩ ያሉ እና ጨርሰው አገልግሎት መስጠት የጀመሩ አሉ። አንዳንዶቹ በተለያየ ምክንያት ጀምረው ግን ደግሞ በገቡት ውለታ መሰረት ሊያጠናቀቁ ያልቻሉ የሆነ ጊዜ ዘግየት እያሉ ከዛ በኋላ እየሰሩ ያሉ አሉ። በቁጥር ውስን የሆኑ ባለሀብቶች ደግሞ ቦታ ወስደው አጥረው ያስቀመጡ አሉ። ከዚህ አንጻር የልየታ ስራ በአግባቡ ተሰርቶ በከተማ አስተዳደር ሁላችንም ዞረን ቦታዎችን አይተን አጥረው ያስቀመጡ አካላትንም፣ ገንብተው ያላጠናቀቁ፣ አጠናቀው አገልግሎት የሰጡ አካላትንም ሶስቱንም በካቴጎሪ በማስቀመጥ የከተማውን የኢንቨስትመንት ፎረም አካሄደን አጠቃላይ የፕሮጀክቶች አፈጻጸም ያለበትን ደረጃ ተግባብተን መሰረታዊ ማነቆ ምንድነው የሚሉ ጉዳዮችን ውይይት አድርገናል። ከዚያ አንጻር ባለ ሀብቶቹም የሚጠበቅባቸውን ኃላፊነት ለመወጣት ጋል ገብተው፣ መንግስትም ደግሞ አንዳንድ ቦታዎች ላይ ከይገባኛል ነጻ አድርጎ ማስተላለፍ የሚገባውንም እንዲያስተላልፍ አሳይመንት ሰጥተውን በዛ መሰረት እያስተላለፍን ነው የምንገኘው። ሶ ወደ 116 የሚጠጉ ፕሮጀክቶችን እኔ በአካል አይቻለሁ። ስራውን ይጀምራለሁ። ቀላል ሰው አይደለም። ቢያንስ ሁለት መቶ ሰው የሚሆን ሰው ነው፣ የተለያየ ሰራተኛ እቅድ ላይ ያዝኩት። እነዚህን ደግሞ ስራው ሲጀመር አገልግሎቱ ከኢትዮጵያ ብቻ ሳይሆን ወደ ውጭ ድረስ የሚሄዱት እህሎችን ሌላ ምርቶችን ለማምረት ነው። እነዚህ እቃዎቹ ምርቶቹ ኢትዮጵያን በቅቶ ወደ ውጭ ሀገር ወላይታ በቅቶ ኢትዮጵያን እንዲደርስ ከኢትዮጵያ አልፎ ወደ ውጭ እንዲሄድ እንደዚህ አይነት እቅዶች አሉ። እንግዲህ ዱቄት ፋብሪካ አለ። በተጨማሪ ደግሞ ዳቦ ያው እያመረትን ነው እና ወደ መቶ የሚሆኑ ሰራተኞች አሉ። ቋሚ የሆኑ ሰራተኞች ማለት ነው። እና ይህን ያክል ሰራተኛ አለን። ሌላም ደግሞ ጊዜያዊ እንደዚህ በቀን ሰርተው የሚሄዱም አሉን ከመንግስት በኩል እግዚአብሔር ይመስገን በጣም ነው የምናመሰግናቸው ምክንያቱም ያው ሰፊ መሬትን በመስጠት ይህንን እንድናለማ ሰጥተውናል ያው በዛ ከነሱ ማለት በተሰጠን ነው እንግዲህ እየሰራን ያለ ነው ብዙ ምቹ ነገሮችን እያመቻቹልን ነው ያ ስንዴም ከዚህ በፊት አሁን የቆመው እንጂ ስንዴም አቅራቦት ያመቻቹልን ነበረ እና አንዳንዴ ደግሞ ሰራተኛ ራሱ አሁን የሚሰሩ እንዲሁ ሌላ ቦታ የሚሰሩ ሰራተኞች አሉ፣ በመንግስት ማለት ነው። እና እነሱ እዚህ መጥተው እንደ ስልጠና እዚህ እየወሰዱ ስራውንም እየለመዱ እየሰሩም ያሉ ሰራተኞች አሉ።